ሰላም ጤና ስት ኢትዮጵያውያን ና ትውልድ ኢትዮጵያውያን ባለም ዳርቻ ያላችሁ ሁሉ ሰላማችሁ ይብዛያሉ። በዛሬ ሁልት እንግዲህ እጅግ ደስ የሚልበት ሰበር ዜና ጅላችሁ ቅርቢ ያለው የዘመነ የቅርብ አማካሪ የነበረ ውባንተ አዳነስ ከመጨረሻው ተሸኝቷን በተለይ በሰሜን ጎጃም ዞምን ተብሎ በሚታወቀው አዴት ቅንብላ መሸንቲ አንድነት ቀበሌ ጭባ ዳህና ማርያም፣ እና እንዲሁም ደግሞ ዱር ቤት የተብሎ በሚታወቅ በነዚህ ቀጠናዎች እንግዲህ ሲንቀሳቀስ የነበሩ የፋኑ ታታቂዎች መከላከያ በወሰደው ጠንከር ያለ እርምጃ በርካታዎችን እንግዲህ እስከነ ሙሉ ትጥቅ እንግዲህ መማረክም ሲቻል በተለይ በድጋሚ ላስታወሳቸው እነዚህ ቀጠናዎች በሰሜን ጎጃም ዞም ሲንቀሳቀስ የነበረው በዚህ በተወሰደበት እርምጃ ላይ የዘመነ ካሴ የቅርብ አማካሪ የነበረው ውባንተ አዳነ እስከ መጨረሻው ተሸኝቷ ማለት ነው። በተለይ መከላከያ እነዚህ ኦፕሬሽን የወሰደው በአዴት መሸንቲ ብሎ በሚታወቀው ከተማ፣ በተለይ ደግሞ ዱር ቤቴ፣ እንዲሁም ደግሞ አንድነት ቀበሌ በተለይ እነዚህን በስፔሻል ኬዝ በመውሰድ ባደረገው ጠንካራ ኦፕሬሽን ነው። ከፍተኛ ኪሳራ ያስተናግደም ከዚህም ውስጥ እንግዲህ ሁለት ሺህ አንድ መቶ አስራ ስድስት ተተኳሽ በቁጥጥር ስር ሲውሉ ሀያ ስምንት ክላሽ ሶስት የፈንጂ እንዲሁም ደግሞ ሰባት ቦምብ ሶስት የሜዳ መነጽር እና እንዲሁም ደግሞ አምስት ሞተር ብስክሌቶችን ጨምሮ በመከላከያ እጅ ገቢ ተደርጓል ማለት ነው። እንግዲህ ፋኖ ሰሞኑ እንግዲህ ከፍተኛ የሆነ ኪሳራ እያስተናገደ ይገኛል። በተለይ ደግሞ በዛሬው ዕለት በሰሜን መጫ እነዚህ በተደረጉት ጠንከር ያለ ኦፕሬሽን የዘመነ ካሴ የቅርብ አማካሪ የነበረው ባንታ አዳነስ ከመጨረሻው ቸው ተብሎ ማለት ነው። አዚ ጋር የምናልፈው እንግዲህ በአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቴ ዩሱፍ እንደገለጹት ከአስር ሺ ስድስት መቶ የሆኑ ሰላም አማራጭ በመቀበል እነዚህን ያህል ህዝብ እንደተቀበለ የፋኖ ታጣቂ ወንድሞችን መግለጫ ያሰጧም ማለት ነው። ስለዚህ በሰላማዊ መንገድ ትጥቃቸውን የመንግስት ያቀረበላቸውን ጥሪ የተቀበሉት 1600 የሚያክሉት በሰላማዊ መንገድ እንግዲህ ወደ ህዝብ ጎን ጋር ለመሰለፍ እንግዲህ ቃል ገብቶ እንደተቀላቀሉ መረጃዎች ያመለክታል። ሌላኛው ጉዳይ የሶማሌ ፕሬዚዳንት ሀሰን ሼክ መሀመድ ልጃቸውን እንግዲህ የግል ጠባቂ አድርገው መሾማቸው ነው የተመላከተው። ልጃቸውም አብደላ ፈታ ሀሰን ሸክ ተብሎ የሚታወቀው እንግዲህ የግል ጠባቂ ሲያደርጉ ከዚህ በፊት የግል ጠባቂ የነበረውን የቤተ መንግስቱ ጠባቂ አድርገው እንግዲህ እንዲ ቤተ መንግስቱን እንዲጠብቅ አድርጎ ሹሞታ ማለት ነው። በተለይ ከዚህ በፊት የግል ጠባቂያቸው የነበረው ማሳላ መሐመድን ነው እንግዲህ የቤተ መንግስቱ ጥበቃ ኃላፊ አድርገው የሾሞ ሌላኛው ጉዳይ ደግሞ እዚሁ ጋር እየዘ የምናልፈው በደቡብ ሱዳን ቦርድ ተልኮን ሲወጣ የቆየው 18 ተኛው ሞተራይዝድ ሰላም አስከባሪ ሻለቃ ከሃያኞች ሞተራይዝድ ሰላም አስከባሪ ሻለቃ ጋር የአርማ ልውጥ አድርጓል። 18ኛው ሞተራይዝድ ሰላም አስከባሪ ሻለቃ አዛዥ ኮሬን ብርሃኑ ረጋሳ ሰላም አስከባሪ ሻለቃ ኢትዮጵያ በቀጠነው ሰላም ለማስከበር ሂደት ያላትን ሰላምና ክብር አስጠብቆ የመቆየቱን ጠቅሰው ይህን ሰላም ክብር የማስቀጠል ዓለም አቀፍ ህጎችንና የሀገሪቱን ባህልን አክብሮ መስራት እንደሚያስፈልግ ግንዛቤ አስጨብጧ ማለት ነው። ስለዚህ በሁለቱ 18ኛውና ሀይ መካናይዝ እንግዲህ የአርማ ለውጥ ያደርግ በደቡብ ሱዳን በኩል ባለው 18ኛውና ሀይኛው መካናይዝ ነው። ስለዚህ ኢትዮጵያ ደግሞ በዚህ የማትታማ ጠንካራ እንደሆነች ይታወቃል። በተለይ ደግሞ ወታደራዊ ድጋፍ በማድረግ በሶማሌም እንዲሁም በደቡብ ሱዳን ከዚህ በፊት ጥንታዊ ታሪካችን ደግሞ እናያለን። በኮሪያ ላይ ያደረገች ታላቅ ጀብድም ራሱ ታሪክ እስካሁን ድረስ እየዘገቡ ይገኛል። አሁን ደግሞ ባለው ቀጠና በተለይ በደቡብ ሱዳንና እንዲሁም ደግሞ በሶማሌ ያላትን ጠንካራዊ የወታደር ድጋፍ እንግዲህ ቀዳሚ ሚናም ትጫወት፣ የምስራቅ አፍሪካ ኮከብ ናት ማለት እንችላለን። በተለይ አሁን እያደረገች ያለች ተጋድሎ ቀላል የማይባል ነው። በተለይ ሰሞኑ ደግሞ በአልሸባብ ላይ እየወሰደችው ያለ እርምጃ ከዚህ ግባ የማይባል ትልቅ ጀብድ እየሰራ የሚገኝ የኢትዮጵያ ልዩ መከላከያ እንግዲህ ከፍተኛውን ቦታ የያዘ ነው። አሁን ደግሞ በዚያ በ18ኛው በሃያኛው መካናይዝ ተብሎ የሚታወቀው በደቡብ ሱዳን ላይ የአርማ ልውውጥ በማድረግ እንግዲህ ያላቸውን ተሰሚነት ብቻ ሳይሆን ጠንካራነታቸውን እያሳዩበት የሚገኝ ትልቅ መነጋገር የሆነ ጉዳይ ነው። ሌላኛው እዚሁ ጋር የምናልፈው እንግዲህ በተለያየ በፋኖ እና በመንግስት በአንዱ መካከል እንግዲህ ከፍተኛ ኪሳራ እያየን ነበር። በተለይ በፋኖ ላይ በተለይ ደግሞ ከፍተኛ ኪሳራ እያስተናገደ ያለ ክልሉ ነገር ግጥ ከአራምት መከላከያ በማስቀመጡ እንግዲህ የዘመነ ካሴ ቅርብ አማካሪ የነበረው ዋንታ አዳነ እስከ መጨረሻቸው የተባለበት ነው። ከዚህ ውስጥ እንግዲህ እነዚህ የመሰለ ቁሳቁሶችን ገቢ ያደረገ። ስለዚህ ሰላም ለኢትዮጵያ፣ ሰላም ለሀገራችን ይሁን። ይህ ሁሉ ኪሳራ የሚያስተናግደው እርስ በርሳችን ነው። ስለዚህ እንግዲህ ፈጣሪ ምድራችን በሰላም ይስብልን እያልን በሌላ ቪዲዮ እስክንጋኔ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ በአቅርቦት እየጠየቁኝ ከዚሁ እሰናበታችኋለሁ። በድጋሜ በሌላ ቪዲዮ እስክንመጣ ሀሳባችሁን በኮሜንት ማስቀመጥ ይችላላችሁ። ቻው።